አልዬ፣ አይንሽ ነው። ተረጋጊ፣ ምንም አልተፈጠረም በለኝ በለኝ፣ ወደ ራሴ ልመለስ። እንዴ ምንድን ነው ማሬ፣ የልቤ ካውያ ሲባባሉ አምሽቶ ዛሬ ከበደን ይዞ መምጣት፣ ሀይሚዬ፣ ምን የሚሉት ነው? ምን የሚሉት ጣጣ ነው? ውዶቼ፣ የተፈጠረላችሁን እናንተ አላያችሁም? አትዩት በአታዩት ይሻላል። እንዴ ጭራሽ ጀርባውን ይሰጠናል እንዴ? ልዕልቷማ ፊቷን አሳይታናለች። ችግር የለውም እኛም የምንፈልገው የአንቺን ፊት ነው። ከአንቺ ምንድነው? ከፊቱ የፍትፍቱ ይባላል እና ከፍትፍቱ የፊቱ ይባላል። የአንቺን ፊት ነው የምንፈልገው። እንኳን ፊትሽን አንቺ እንኳን አሳይሽን እንኳን አልደበቅሽን እንዴ። ውዶች ዛሬ ማንም እንዳይቀር አዲስ ነገር አለ አላለችም? እንደ ይህንን ከበደን ይዛ መጣች ሀይምዬ ታይ እንጂ ታይ ታይ። ምን ነው ጨጓራችን ሁለት ሆኖ አልቋል፣ አልቋል፣ አልቋል። የነጠንፍ የጋራ ጦርነት ከፍተን ጨርሰናል። ምንም የለንም ለከበደ የሚሆን ትላላችሁ። ለማንኛውም ምን እንደሆነ አላቅም። በአዲስ ነገር አለ ጠብቁ ነው ያለችን። ጀርባው ነው ፊቱን አላይንም፣ አንፈርድም። ምን እንደሆነ አናቅም። አዲስ ነገር ብሩኬን ጥሩልኝ፣ ብሩኬን ጥሩልኝ። ይሄንን ጉድ ብሩኬ ሲሰማ ምን እንደሚል ነው ማየት የምፈልገው። ምን እንደሚል ማየት እፈልጋለሁ። እስከዛው ድረስ የሚለውን ሰምቼ መለስ ይሆናል።